ፊልሙን ከመጀመራችሁ በፊት ቪዲዮውን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮው ፊልሙ ከጊዜያት በኋላ አንድ ወረርሽኝ ሲፈጠርና ይህም ወረርሽኝ የዞምቢዎች ወረርሽኝ መሆኑን እያሳየን ይጀምራል። ዓለምም ሙሉ ለሙሉ በሚባል መልኩም የጠፋችበት ጊዜ ነበረ። በዚህም ጊዜ ላይ የነበሩት ዞምቢዎችም ከዚህ በፊት ከምናያቸው አይነት ዞምቢዎች የተለዩ ነበሩ። ምክንያቱም ልክ እንደ ቫምፓየሮች ቀን ላይ ሲወጡ ፀሐይ ያቃጥላቸው ስለነበረ የትኛውንም ጥቃት ያደርሱ የነበሩት ማታ ላይ ነበረ። በቀጣይ የፊልሙን ዋና ገጸ ባህሪ የሆነውን ሮርግን እንተዋወቀዋለን። እስካሁንም ወደ ተለያዩ ቦታዎች የተጓዘ ሲሆን ጉዞ መዋናቀድ ዞምቢዎችን ለመግደል ነበረ አሁን ላይም ወደ አንድ ሱ በገባበት ሰዓት ላይ አንድ ፍሪጅ ውስጥ የነበረ ዞምቢ እንዳለ ይገነዘባል ከዚያም ፍሪጁን በመኪናው እየጎተተ ወደ ውጭ ያወጣውና ፀሐይ ላይ ከሆነ በኋላ ፍሪጁን ይከፍተዋል በዚህም ሰዓት ላይ አንዲት ሴት ዞምቢ ከውስጡ ትወጣለች ነገር ግን በሚያቃጥላት ፀሐይ ምክንያት እዛው ባለችበት ተቃጥላ ትሞታለች ሮድ ግን በፀሐይ ስትቃጠል ዝም ብሎ ይመለከታትና በመጨረሻም ትቷት ይሄዳል በቀጣይ ቀኑ ደግሞ ይመሻል። ሮድ ግን በተኛበት ሰዓት ላይ ከዚህ በፊት ሚስቱ የነበረችውን ኬቲን በህልሙ ይመለከታል። ከጊዜያት በፊትም ነበር የሞተችበት። ወዲያውኑም ሸለብ ካለበት እንቅልፉን በመነሳተም ስሜቱን ደግሞ ይቀይራል። በዚህም ጊዜ የምንረዳው ነገር ቢኖር ሚስቱ ኬቲን የገደሉበት ዞምቢዎቹ ነበሩ። ስለዚህም ነበረ በየቦታው እየተዟዟረ ዞምቢዎችን ለመግደል ይሞክር የነበረው። ሮድግ በቀጣይ ዞምቢ ያለበት ብሎ ያስብበት ወደ ነበረው ቤት ለመግደል ይገባል። ውስጥም እንደገባም ፊት ለፊቱ አንድ ዞምቢን ይመለከትና ይተኩሳል። ቢሆንም ግን ምንም የሚፈጠር ነገር አልነበረም። ሮድግም በዛ ተገርሞ ወደዛ ዞምቢ መቅረብ በሚጀምርበት ጊዜ ላይ ዞምቢ እንዳልሆነና ራሷን ያጠፋች መደበኛ የምትባል አይነት ልጅ እንደሆነች ይገነዘባል። ሮድግም ከቤቱ ከመውጣቱ በፊት በቡድን የሚገኙ ዞምቢዎች ወደዛ በመምጣት እሱ ላይ ጥቃት ለማድረስ መሞከር ይጀምራሉ። ቢሆንም ሮድግ ግን በያዘው መሳሪያ ከነሱ ጋር እየተፋለመ ብዙ የሚሆኑትንም ይጨርሳል። ነገር ግን አንደኛው ጋር በደረሰበት ሰዓት ላይ በጣም ያታግለዋል። በመጨረሻም ሮግ ከገፈተረው በኋላ በመተኮስ ሊገለውና ከሱም ሊያመልጥ ችሏል። ከአጭር ጊዜ በኋላ ሮግ በአንድ ቤት ጣራ ላይ ተቀምጦ ደግሞ እንመለከተዋለን። ጠመንጃው ላይም በቢላው መስመርም ይሰራበታል። በጠመንጃው ላይ ይገኙት የነበሩት መስመሮች በሙሉ የገደላቸው ዞምቢዎች ቁጥር ነበሩ። እዛው በተቀመጠበትም ከታች የሆነ ድምፅን መስማት ይጀምራል። እዛው ላይ ሆኖም ለመመልከት በሞከረበት ጊዜ ላይ መንገድ ላይ ተቀምጣ የነበረችዋን ሴት ይመለከታል። ይቺ ሴትም የትንሽዬ ልጅ አሻንጉሊትን በእጇ ይዛ ልጇ እንደሆነ በማሰብ ይዛው ታጫውተው ነበር። ከትንሽ ቆይታ በኋላም የፖሊስ መኪና ወደዛ በመድረስ ያቺ ሴት ፊት ይቆማል። ከመኪና ውስጥም አራት ሰዎች የወጡ ሲሆን ከዛም ውስጥ ሳም ተጠቀሳለች። ከአራቱ መካከል አንዱ ወይም ማይክ የተባለው ልጅ ወደዛች ሴት ጋር በመቅረብ ምን እንደተፈጠረባት ለመጠየቅ ይሞክራል። ቢሆንም በድንገት ግን ሌላ የወንበዴ ቡድኖች ቡርኖች ወደዛ በመምጣት እነሱ ላይ ተኩስ ይከፍቱባቸዋል። መጀመሪያ ላይም የተመታው ማይክም ወዲያውኑም ይሞታል። በዚህም ሰዓት ላይ መሬት ላይ ተቀምጠ የነበረችው ሴት ከዚህ የወንበዴዎች ቡድን መካከል አንዱ አባላቸው እንደሆነች እንገነዘባለን። ከተደበቁበት ከተለያየ አቅጣጫም በመውጣት ሳምና ቡድኗ ላይ መተኮሳቸውን ይቀጥላሉ። በመጨረሻም ሁሉንም የሚገሉና ሳም ብቻ ትቀራለች። ወደ እሷም ቀረቡ በኋላም እሷ ላይ ጥቃት ለማድረስ ይሞክራሉ። ልክ በዛን ሰዓት ላይ ምሮርግ ወደዛ ቦታ በመድረስ እነዛ ወንበዴዎች ላይ መተኮስ ይጀምራል። በመጨረሻም አንድ ባንድ ይገላቸዋል አለቃቸውን ግን አልገደለውም ነበር ካቆሰለውም በኋላም አንድ ጥያቄ የሚጠይቀዋል ይህም ጥያቄ መንገዱ ላይ ተቀምጣ ስለምትገኘው እብድ ሴት ነበረ። የቡድኑ መሪም ይቺ ሴት ስሟ አናቤላ እንደሆነና እብድ እንደሆነችና እና ለዚህ ያደረሳት ነገር ደግሞ የልጇ ሞት እንደሆነ ይነግረዋል። እሱና ቡድኑ መንገድ ላይ ያገኟት ሲሆን ከዚያም አንስተው ከወሰዷትም በኋላም እንደዛው በተለያየ መንገድ ላይ ያስቀመጧት ሌሎች ሰዎች በዛ ወጥመድ በወደቁበት ሰዓት ላይ እነሱ ተኩስ ይከፍቱባቸው ነበረ። ትሮርግም ያንን ሰው እንዲሞት እዛው ትቶት ይሄዳል። ሳም በሌላ በኩል ወደ አናቤላ ከሄደች በኋላ ከእሷ ጋር አብራ እንድትኖር ወደ ጥሩ ቦታ ልትወስዳት እንደምትችል ተናግራትና ይዛት ትሄዳለች። አናቤላም በዛ ተስማምታም ከሳም ጋር ትመጣለች። ከዚያም ሁለቱ ወደ ሮድ ጋር ከሄዱ በኋላ ሳምም ሮድ ግን እሷና ቡድኖቿ ወደሚኖሩበት ቦታ እንዲወስዳትና ለዚህም በምላሹ ደግሞ እዚያ ያሉትን መሳሪያዎችና ጥይቶችን እንደምትሰጠው ትነግረዋለች። ሮርግን በዚህ ሐሳብ ከተስማማ በኋላ ሳምና ናቤላን ይዞም ከዛ ጉዞን ይጀምራል። ከአጭር ጊዜ በኋላም የሳም ቡድኖች ይገኙበት ወደ ነበረው ቦታ መቃረብ ይጀምራሉ። ቀኑ መሽቶ ስለነበረም ዞምቢዎች ወደ እነሱ ጋር መቅረብ ጀምረው ነበረ። ቢሆንም ሮርግ ግን ያንን ችላ በማለት የሳም ቡድኖች ይገኙበት ወደ ነበረው ወደ አንድ እስር ቤት ጉዞን ይቀጥላል። ሳምም ወደ እስር ቤቱ መቃረብ በጀመሩበት ጊዜ ላይ እዛ ውስጥ ለሚገኘው ኢታን ጋር በመዳወል እየመጣች መሆኗንና በብዛት የሚቆጠሩ ዞምቢዎችም ከጀርባዋም እንዳሉም ትነግረዋለች። ስለዚህም ወዲያውኑ በሩን እንዲከፍተውና እሷንም ወደ ውስጥ እንዲያስገባትም ስትል ነበር የደወለችለት። ኢታንም በዚህ ከተስማማ በኋላ ከክፍሉ በመውጣት የቡድኑ አባላት ወደሚገኙበት ክፍሎች በሙሉ እየተዟዟረ እንዲያግዙት ይጠይቃቸዋል። መጀመሪያም የሄዱ የነበረው ክሬስ ወደ ተባለው ሰው ጋር ነበረ። ይህም ሰው የማይክ ወንድም ሲሆን ማይክ ከዚህ በፊት ከሳም ጋር አንድ ላይ ወጥተው እብዷ ጋር ለመቅረብ ሲሞክር የሞተው ሰው ነበረ። ከዚያም የኢታን አባትና የቡድኑ መሪ ወደ ነበረው ሰው ጋር ይሄዳል። እሱንና ሌሎችን ካሰባሰበ በኋላ በሩን በመክፈት ዞምቢዎቹን ከሮርግና ከሳም ጋር በመሆን መግደል ይጀምራሉ። ከዚያም ሁሉም ወደ እስር ቤቱ ከገቡ በኋላ በሩ መዝጋት ይጀምራሉ። ልክ በዛን ሰዓት ላይ ምሮርግ ትልቅ የነበረና የተሸፋፈነን አንድ ዞምቢን ይመለከታል። ልክ እንደተመለከተውም ነበር በጣም መናደድ የጀመረው እና መስሎ ላይ የተኮሰም ለመግደል ይሞክራል። ቢሆንም ግን ያንን ከማረጉ በፊት በሩ ይዘጋል። ሮድግም ይህንን ብቸኛ ዞምቢ ሳይገለው ሊያመልጥ ችሏል። ፍራንክ ኢታን ክሪስእና እና ሁሉም ሰዎች አንድ ቦታ ላይ ይሰባሰባሉ። ተሰባሰባሉ። ሮርግና ሳምንም ፊት ለፊታቸው በማስቀመጥም ሳምን ከሷ ጋር አብሮ የነበሩት ሰዎች በሙሉ የት እንደሄዱ ይጠይቋታል። ቢሆንም ሳም ግን ሁሉም በወንበዴዎቹ እጅ ላይ መሞታቸውን ትነግራቸዋለች። እሷንም ያተረፋት ሮርግ እንደሆነና በእሱ ምክንያትም እዚህ ተመልሳ ልትመጣ እንደቻለችም ትነግራቸዋለች። ልክ በዛን ሰዓት ላይ እዛ ከነበሩት ሰዎች መካከል በጣም ነገረኛ የነበረው ዱጋን ሮርግ ምናልባት ከወንበዴዎቹ መካከል አንዱ ሊሆን እንደሚችል ይናገራል። ቢሆንም በመጨረሻ ግን እነሱን ከርቶ ገሏቸው ከሳም ጋር እዚህ ሊመጣ እንደቻለና ምናልባትም ሐሳቡ እነሱን ሊዘርፋቸው እንደሆነም ይናገራል። ልክ በዚህን ሰዓት ላይም የሞተው ማይክ ወንድም የነበረው ክሪስ እሱን በማመን ሮድ ወንድሙን እንደገደለበት መናገር ይጀምራል። ነገሮች ይባባሱና ሁሉም እርስ በእርሳቸውን መጣላት ይጀምራሉ። ከዚያም ሳም ሁሉንም በማስቆም ፍራንክን ማዋራት ትጀምራለች። እሷ ማይክ እና ሌሎች አብሯት የነበሩት የቡድኑ አባላት በሙሉ ፕሌን ማግኘታቸውንም ነበር የነገረችው። ይህንንም ሲሰሙ ሁሉም ይደሰታሉ። በዚህም ጊዜ ላይ ሳም ማይክ እና የቡድኑ አባላት በሙሉ ከዚህ የወጡት ፕሌኑን ፍለጋ ሲሆን ፕሌኑንም በመጠቀም ከዚህ ብዙ ሰዎች ይኖሩበት ወደ ነበረውና ሰላማዊ ነው ብለው ወደሚያስቡት ቦታ ለመሄድ ነበረ። ዞምቢዎችም ወደዛ ቦታ መድረስ አይችሉም ነበረ። ስለዚህም እቅዳቸው አሁንም ቢሆን ወደዛ መሄድ ነበረ። ሳምን በቀጣይ ፍራንክ ሮርግ እና ዋና ዋና የቡድኑን አባላት በመውሰድ በካርታው ላይ ፕሌኑን የት እንዳገኙት መናገር ትጀምራለች። በዚህም ጊዜ ላይ ከቡድኑ አባላት መካከል አንዱ ወይም ቢንስ ፓይለት መሆኑን እንረዳለን። ሊወስዳቸው የሚችለው ካፒቴን እሱ ሲሆን እቅዳቸውን በቀጣዩ ቀን ጠዋት ላይ ሁሉም ተዘጋጅተው በመኪናቸው ፕሌን ወደሚገኝበት ቦታ ለመሄድና ከዛም ወደሚያስቡት ቦታም ለመሄድ ነበር። ፍራንክም ለሮክ ነገር ከዚህ በፊት ሳም ቃል ገብታለት የነበሩትን ነገሮች በሙሉ እንደሚሰጠውና ነገር ግን ዛሬ መሳሪያውን ታቆ ከነሱ ጋር ማደረን እንዲችል እንደማይፈቅድለት ይናገራል። ምክንያቱም እሱን አላመነውም ነበረ። ልክ በዛን ሰዓት ላይም ሮርግ ተናዶ ነበረ። ቢሆንም ሳም ግን እሱን በማረጋጋት መሣሪያውን እንዲሰጣቸው ታደርገዋለች። ከዚያም ኢታን ሮድ ግን በዚህ ቀን ወደሚያድርበት ክፍል ይወስደዋል። ኢታንም ለሮድ አባቱ ፍራንክ ጥሩ ሰው እንደሆነና ይህንን እሱ ላይ ያደረገበት ያለው ጥንቃቄ ለማድረግ ብቻ እንደሆነ ይነግረዋል። ምክንያቱም ከዚህ በፊት የኢታን ሌላ ወንድም የነበረው ሬቨን ባላወቁት ሰዓት ወደ ዞምቢ ተቀይሮባቸው ስለነበረ ይሄ ድጋሚ እንዳይፈጠር ስለሚፈራ እንደሆነ ይነግረዋል። ፍራንክም ይህንን ያደረጉበት ምክንያታቸውን ገብቶታል። ስለዚህም ሮርግ በቀጣይ ለኢታን ትልቁ ዞምቢ ማን እንደሆነ ይጠይቀዋል። ምክንያቱም ከዚህ በፊት እሱን ለመግደል አጥብቆ ሲፈልግ ተመልክተ ነው ነበረ። ኢታንም ያ ዞምቢ ከግዝፈቱ በተጨማሪ ሌሎችን ዞምቢዎች ስለሚሰበስብና አስተሳሰቡም ከነሱ በላይ ከፍ ያለ መሆኑን ተከትሎ ከሌሎቹ በሙሉ እሱ የተለየ እንደሆነ ይናገራል። ሌሎቹ ዞምቢዎችም በራሳቸው መንገድ የሚሰሙት የነበሩትም እሱም ብቻ ነበረ። ከዚያም ኢታን ለሮርግ ስለዚህ ዞምቢ ለምን መጠየቅ እንደጀመረና ከዚህ በፊትም ለምን እሱን መግደል አጥብቆ ይፈልግ እንደነበረም ይጠይቀዋል። ቢሆንም ዶርግ ግን ስለዚህ ነገር ሊነግረው አልፈለገም ነበረ። ከዚያም ሌሊቱን በሚያሳልፍበት ክፍል ውስጥም ይገባል። በዛ ጊዜም ሳም ትመጣና ደግሞ በድጋሚ እሷም ልክ እንደ ኢታን ትልቁን ዞምቢ ለምን ሊገለው እየፈለገ እንደነበረ ጠይቋለች። ዶርግም በመጨረሻም ከዚህ በፊት ይሄ ዞምቢ ሚስቱ የነበረችውንና የሚወዳትን ኬቲን የገደለበት እሱ እንደነበረ ይናገራል። ስለዚህም ሀሳቡ እሱን መበቀል ነበረ። እናም አሁን የምንረዳው ነገር ቢኖር የዚህ ዞምቢ ስም አልፋ መሆኑን ነው። ከትንሽ ቆይታ በኋላ ኢታን በካሜራዎቹ ስክሪን ፊት ለፊት ተቀምጦ እንመለከተዋለን። በድንገት የሚመለከታቸው የነበሩ ካሜራዎች በሙሉ በአንድ ይጠፋሉ። ከዚያም ክሪስ እና ፍራንክን በመጥራት እየተፈጠረ ያለውን ነገር ያሳያቸዋል። ይህን ማን እያደረገ እንደሆነም አላወቁም ነበረ፣ ነገር ግን ከትንሽ ደቂቃ በኋላ ውስጥ አንድ ሰው ሲተኩስ ይሰማሉ። ይህም ማለት ወደ እነሱ ጋር ያልታወቁ ዞምቢዎች ገብተዋል ማለት ነው። ካሜራዎቹንም ያጠፏቸውም እነሱ ነበሩ። ከዚያም በቀጣይም እንደ እውነቱም ገብቶ የነበረውን ዞምቢ እንመለከተዋለን። እዛ የሚገኙትን ማጥቃትም ጀምሮ ነበረ። በመጨረሻ ግን ሮድ ወደ እሱ ጋር በመምጣት ይገሏል። ዞምቢውም ከሞተ በኋላ ከዞምቢው ጋር ሲፋለም የነበረው ሌላኛው የቡርናቸው አባል በዞምቢው እንደተበላ ይመለከታሉ። ከዛ በተጨማሪ እሱም ልክ እንደ ዞምቢዎቹ መቀየር ጀምሮ ነበረ። ስለዚህም ፍራንክ ምንም እንኳን ቢያሳዘነውም ነገር ግን መግደል ነበረበት። በቀጣይ ቀን ሁሉም ወደ ፕሌኑ ለመሄድ ራሳቸውን አዘጋጅተው ጨርሰዋል። ልክ የእስር ቤቱን በር ለመክፈት በሞከሩበት ሰዓት ላይ ግን በሩ አልከፈት ይላቸዋል። ስለዚህም በሌላኛው በር ወደ ውጪ የወጡና ያኛውን በር በሚመለከቱት ሰዓት ላይ የሚያስደነግጣቸውን ነገር ይመለከታሉ። ከዚህ ወደ ፕሌኑ እንሄድበታለን ብለው ያሰቧቸው መኪኖች በሙሉ ተገለባብጠው በሩንም ዘግተውት ነበረ። ይህንንም ያደረጉት ማታ ላይ መጥተው የነበሩት ዞምቢዎች ናቸው። ለዛም ነበረ በሩም አልከፈትላቸው ያላቸው። እናም አሁን ላይ ሁሉም ድንጋጤ ውስጥ ይገባሉ። ዞምቢዎቹም ይህንን ማድረጋቸውን ተከትሎም ከዚህ በኋላ የትም መሄድ አይችሉም ማለት ነው። ተመልሰው እየመጡም ዞምቢዎቹ እነሱን ማጥቃታቸውንም ሊቀጥሉም ይችላሉ። ከዚያም ሁሉም በፍራንክ ክፍል ውስጥ በመሰባሰብ ቀጣይ ምን ማድረግ እንዳለባቸው ደግሞ ሌላ ቅደም ማውጣት ይጀምራሉ። አንዳንዶቹ በቀን እነዚህን መኪኖች ከበሩ ማስወገድ እንዳለባቸው ያስባሉ። በዚህም ሌላ መኪና ፈልገው አግኝተው በሱ ለማምለጥ ነበር ሐሳባቸው። ቢሆንም ይሄ ሐሳብ ግን ትክክል ያልሆነ ሐሳብ ነበር። ምክንያቱም መኪናውን ባስወገዱበት ሰዓት ላይ መምሸቱ አይቀርም። በዚህም ሰዓት ድጋሚ ዞምቢዎቹ በመምጣት መኪኖቹን በዛው ቦታ ላይ ደግሞ አስቀምጧቸው መሄዳቸው አይቀርም። ሮርግን በዚህ ንግግር ውስጥ ጣልቃ በመግባት እሱ ደግሞ አንድ ሀሳብ እንዳለው ይነግራቸዋል። ይህም ሀሳብ ለእሱ መሳሪያና ፈንጂዎችን እንዲሰጡትና ያንንም በመጠቀም አልፈውና ዞምቢዎቹ ወደሚገኙበት ሆቴል በመሄድ እዛ እነሱን ለማጥቃት ያስባል። ይህንም በማድረግም እሱን ከበውት የሚገኙትን ዞምቢዎች በሙሉ ማስወገድ እንደሚችሉም ነበር ሐሳቡ። ከዚያም በቀላሉም ከዚህ መውጣት ይችላሉ ማለት ነው። ምንም እንኳን የሮርግ ሀሳብ ሊሳካ የሚችል ባይመስልም፣ ነገር ግን ሌላ ምርጫ ስላልነበራቸው ሁሉም በዚህ ሀሳብ ይስማማሉ። በቀጣዩ ቀን ዶርግ ከክሪስ ከቭላድ እና ከድሪው ጋር አንድ ላይ በመሆን አልፋው ወደሚገኝበት ሆቴል ለማምራት ይወስናሉ። ሳምና የተቀሩት ደግሞ አንድ ቡድን በመሆን ለመምለጥ የሚረዳቸውን መኪና ለመፈለግ ይወስናሉ። እነሮር ግን በመጨረሻ ወደ ሆቴሉ ሊደርሱ ችለዋል። ወደ ሆቴሉን በቀስታ ገብተውም አልፋውን መፈለግ ይጀምራሉ። በድንገትም አንድ ሰውን እየበላ የነበረን አንድ ዞምቢን ይመለከታሉ። ከዚያም ተኩሰውም ይገሉታል። ፍለጋቸውንም በቀጠሉበት ሰዓት ላይ በመጨረሻ ወደ ቤዝመንት ሲወርዱ ሁሉም ዞምቢዎችና አልፋውን ጨምሮ እዛ ተኝተው እንደሚገኙ ይገነዘባሉ። በዛም ጊዜ ላይ ድሪው ፈንጂውን በመጠቀም ሊወረውረባቸው ያስባል። ቢሆንም ይህንን ከማድረጉ በፊት ግን አንደኛው ዞምቢ ከኋላ ይመጣና ይገለዋል። በዚህ ምክንያት ሁሉም ዞምቢዎች በአይን ጥቅሻ ፍጥነት ይነቃሉ። ስለዚህም ሮርግና የተቀሩ ከዛ ለማምለጥ መሮጥ ይጀምሩና ቡድናቸውም ይለያያል። ወደ እነሱ ጋርም ለመቅረብ የሚሞክሩትንም ዞምቢዎች መግደላቸውን አላቆሙ። ከዚያም ቭላድ ባልተጠበቀ መልኩ እንደተበላ እንመለከታለን። ቢሆንም ባለው ኃይል ገን ተጠቅሞ ወደ እሱ ጋር ሊመጡበት የነበሩትን ዞምቢዎች በሙሉ መግደሉን አላቆመም ነበረ። በዚህም ጊዜ ላይ በሆቴሉ ጣራ ሊወጡ የቻሉት ሮርግ እና ኢታን ብቻ ነበሩ። ቢሆንም ክሬስንግን ሊያገኙት አልቻሉም ነበረ። ወደ ታች የሚወርዱት ደግሞ ገመዱን በመጠቀም ስለነበረ ያ ገመድ ደግሞ የነበረው ክሪስ ጋር ብቻ ነበረ። ስለዚህም ክሪስን ፍለጋ ወደ ታች ድጋሚ ለመውረድ ይወስናሉ። ባገኙት ሰዓት ላይ ሞቶ ነበረ። ኢታን በዚህ እያዘነ ቢሆንም ነገር ግን ክሪስ ይዞት የነበረውን ገመድ ይወስዳል። ነገር ግን ከዛ ከመውጣቱ በፊት ሌላ ዞምቢ ይመጣበትና ኢታንን ለማጥቃት ይሞክራል። ሮድግም ወዲያውን ወደዛ በመምጣት ይተኩስበትና ይገልለታል። ከዚያም ከኢታን ጋር አንድ ላይ በመሆን ወደ ጣራው ላይ ተመልሰው ይወጣሉ። ነገር ግን ከዛ ከማምለጣቸው በፊት ኢታን ዞምቢው ነክሱት እንደነበረ ይገነዘባል። ስለዚህም ለሮርግ እንዲተኩስበትና እንዲገለው ይነግረዋል። ሮርግም እያዘነም ቢሆን እንዲገለው ይገደዳል። ከዚያም ያንን ገመድ በመጠቀም ከሆቴሉ ላይም ወርዶም ያመልጣል። ቢሆንም ግን የተመለከቱት ዞምቢዎች እሱን መከተል ይጀምራሉ። በዚያን ጊዜ ላይ ሳም ወደ እስር ቤቱ እንደተመለሰች እንመለከታለን። ይዛ የመጣችውም ትንሽዬ መኪና ነበር። በዚህም ስንት ሰው ይዛ መሄድ እንደምትችል እንኳን አታቅም ነበር። በዚህም መሃል ላይ ዱጋንም ወደዚያ ይመጣል። እሱም ልክ እንደ ሳም ትንሽዬ መኪና ነበር ይዞ የመጣው። ዱጋንም ጥሩ ሰው ስላልነበረ ለካፒቴናቸው ቪንስ ሁሉንም ሰዎች ትቶ ከእሱ ጋር እንዲመጣ ይነግረዋል። በዚህ መልኩም ሁለቱ ብቻ ወደ ፕሌኑ ሄደው እንዲያመልጡ ነበር ሀሳቡ። ቢሆንም ቪንስ ግን ይህንን ሀሳብ አልተቀበለም። ከትንሽ ቆይታ በኋላ መኪኖችን ፍለጋ ከተሰማሩ ሰዎች መካከል አንዱ ትልቅዬ ቧስን ይዞ ይመጣል። ይህም ሁሉንም ያስደስታል። ምክንያቱም እዚያ የነበሩትን በሙሉ በአንዴ ጭኖ መሄድ የሚችል መኪና ነበር ይዞ ይመጣ። ነገር ግን ደስታቸው ይቆያል ነበረ። ምክንያቱም ሮድ በመቶዎች የሚቆጠሩ ዞምቢዎችን ከኋላው አስከትሎ ወደዛ እየሮጠ ነበር እየመጣ የነበረው ሁሉም ዞምቢዎቹ ላይ እዛ ከመድረሳቸው በፊት መተኮስ ይጀምራሉ። ከዚያም አመጣጣቸውም ስላስፈራቸው ወደ እስር ቤቱ ተመልሰው ይገባሉ ቢሆንም ዱጋን ግን አልገባም ነበር። መኪናውንም በመጠቀምም ከዛ ለማምለጥ ነበር ያሰበው ነገር ግን ያሰበው ሳይሆን ቀርቶ እሱም ይገደላል። ድሮግና የተቀሩት ወደ እስር ቤት ውስጥ መግባታቸውን ተከትሎ እዛ የመጡባቸው የነበሩ ዞምቢዎችን በሙሉ መግደላቸውን ይቀጥላሉ። በዚህም መሃልም ብዙ ሰዎች ይሞታሉ። ከነዚህም መሃል የቡድናቸው መሪ የነበረው ፍራንክ አንዱ ነበር። ነገር ግን የተቀሩት ዞምቢዎቹን መግደላቸውን ይቀጥላሉ። ሮርግን በመጨረሻ አልፋውን ፊት ለፊቱ ይመለከተዋል። ስለዚህም በንዴት ተሞልቶም እሱን ለማጥቃት መሞከር ይጀምራል። በዚህን መሀለም ሁለቱ በከባዱ መፋለም ይጀምራሉ። በመጨረሻም ሮርግ ግን የማሰብ ችሎታውን በመጠቀም አልፋውን ወደ ፀሐዩ እንዲወጥ ያደርገዋል። ይህም ፀሐይ በመጨረሻም ተቃጥሎ እንዲሞት ያደርገዋል። ሮድ ግን በዚህ ሰዓት ላይ ይሰማው የነበረው ስሜት የሚስቱ ገዳይ የነበረውን ዞምቢ በመግደሉ የእረፍት ስሜት ነበረ። በመጨረሻም ሁሉም ነገር ያበቃል። አሁን ላይ በቅርባቸው የሚያሰጋቸው ነገር ስለሌለ ከዛ ለመሄድ ይዘጋጃሉ። ሮድግም ወደ ሳም፣ ወደ ቪንስ እና ወደ ሌሎች ጋር ከሄደ በኋላ መልካም ጉዞ እንዲሆንላቸው ይመኝላቸዋል። ሀሳቡም በሰላም ወደ ፕሌናቸው ሄደው በፕሌኑ ደግሞ ወዳሰቡበት ቦታ እንዲደርሱ ነበረ። እሱ ግን እንደጀመረው ዞምቢዎችን ማደኑ ላይ እንደሚቀጥልና በራሱም ወደ ተለያዩ ቦታዎች መሄድን እንደሚመርጥ ይናገራል። ንግግሩን ከሳም ጋር ከጨረሰ በኋላ በመኪና ውስጥ በመግባት ጉዞውን ይቀጥላል። ሳምም እንደዛው ከቡድኗ ጋር በመቀላቀል ጉዞቸው ሊሆን ይጀምራሉ። ሕይወት ድጋሚ እነሱን ታገናኛቸው ይሆን ወይ ደግሞ ታገናኛቸው የሚያውቁት ነገርም የለም። ፊልሙም እዚህ ጋር ያበቃል። ከተመቻቹ ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ ደግሞ እስከምንገናኝ ድረስ ግን ቻው።